ታቦቱ ትቶት ወደ መጠለያ ወደ ቤት እስከ መግባት እስከሚደረስ ብቻ፣ ታቦት ብቻውን ለተለያዩ ነገሮች ይጋለጣል። ለምሳሌ አሁን አብሮ ማደር የሚችለው ካህኑ ብቻ ነው። ስመጣ ስልካቸው ነው የሚያጠፉበት፣ ጊዜ ያጠፋል። ስመጣ ስልካቸው በጣም ተስፋ ቆርጬ ቅዱስ ሲሆድ ሳልፈቀርተ ሳየው ብቻ ቤተ ክርስቲያን ማሌት ቆሜ ሳየው መጋረጃው ያሳዘነኝ ቤተ ክርስቲያን ናዝና ያመኛል። በጭንቀትም በዛን ሰዓት ስጨነቅ፣ ስለ ቤተ ክርስቲያን ስጨነቅ፣ ስለ ደሞ ስጨነቅ፣ ስለ ጎደለው ስጨነቅ፣ ያመኛል። የቅዱስ ጊዮርጊስ ቤተ ክርስቲያን ነው። ቤተ ክርስቲያኑ የቅዱስ ጊዮርጊስ ይሁን እንጂ በዙ በቅዱስ ጊዮርጊስ ቤተ ክርስቲያን ያሉት ጽላቶች የመልአኩ ቅዱስ ገብርኤል እና የጻድቁ አባታችን አቡነ ገባስ ቅዱስ የሶስቱም አንድ ላይ በዚህ ቤተክርስቲያን በህይወቱ የደረሰለት ለካህናት አባቶች በህይወታቸው የደረሰላቸው ስቡሀ ሚዲያ ጉዞ ያለንበት ምክንያት ቀደም ሲል ገልጸናል። ወደፊት መመሪያ ከዚያ መቶ መንገድ ጭቃው ምናምን ሲደርቅ በቅርብ የምናሳውቅ ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። አቤቱ አምላካችን፣ መድኃኒታችን ኢየሱስ ክርስቶስ ወይ በምሕረትህና በቸርነትህ በይቅርታ ለዚች ቀንና ሰዓት ስላደረስከን እናመሰግናለን። እንግዲህ ይህ ስቡሀ ሚዲያ ነው። በስቡሀ ሚዲያ ከተገናኘን ከብዙዎች በውጭ በውስጥም ያላችሁ የሚዲያው ውድ ተከታታዮች በሙሉ ብዙ ጊዜ ሆነናል ከጠፋን። ነገር ግን በተለያዩ ገዳማት በተለያዩ ሁኔታዎች ስለምንንቀሳቀስ ነው። ሚዲያ ላይም እንግዲህ ጥሩ ጥሩ ነገር በቅርብ እንዳልቀረበላችሁ እናውቃለን። ነገር ግን በተለያየ የስራ መስክ ስለምንሯሯጥ ነው። ዛሬ ላይ እንግዲህ በውጭም በውስጥ ሙናችሁ የምትከታተሉ ከዚህ ቀደም በጎ ነገራችሁን መልካም ቅዱስ ሀሳባችሁ ስታደርጉ የነበራችሁ ስለ ዋሻው ቅዱስ ጊዮርጊስ እና ቅዱስ ገብርኤል ቤተክርስቲያን፣ እንዲሁም ደግሞ በግሽን እግረ መስቀል ስለሚገኙ ድንቅ የሆነ ቦታ በተደጋጋሚ እንግዲህ ስናቀርብላችሁ ቆይተናል። ይህን ፕሮግራም እያዘጋጀው የማቀርብላችሁ እኔ ዘማሪ ዲያቆን ሀይለማርያም ሲሆን፣ አብረውን የሚቆዩ እንግዲህ ደግሞ የማስተዋውቋቸው ይሆናል። እንግዲህ ከሚዲያው የጠፋ ነው፣ በተለያየ የስራ መስክ ጠፍተሃል፣ የምንገጠመ ሚዲያው እየሰራህ አይደለም ለምትሉ ሁሉ አለን፣ እየሰራን ነው። እግዚአብሔር ይመስገን። ምናልባት በስራ ቢዝነት ሚዲያው ላይ ብዙ አልታየንም፣ ረድስ ነገሮችም ወደፊት አላመጣንም ነው እና በተከታታዮች ስም ወደፊት ጥሩ ጥሩ ነገሮችና መልካም ነገሮችን ወደ እናንተ የምናቀር ይሆናል። ከዛ ውጭ እንግዲህ ስለ ዋሻ ቅዱስ ጊዮርጊስ ዝም አንልም ብለን ከዚህ ቀደም በርካታ ስጦታ ስትሰጡ የነበራችሁ በሙሉ እንግዲህ ከዋሻ ቅዱስ ጊዮርጊስ እና ቅዱስ ገብርኤል ቤተክርስቲያን፣ ለአንዳንዶች በቴሌግራም በመላክ የምስክር ወረቀት ተዘጋጅቷል። ለአብነት ያህል ይህንን ወረቀት ማሳየት ይቻላል። ምናልባት በቴሌግራም ተልኮ ቀሪ ማለት ነው። የፍቅርተ ስላሴ የምትባል እህታችን አለች። ሌሎችም በዚህ መልኩ ወረቀት የተዘጋጀ ቢሆንም በቅርብ ባለመሆናችሁ እና ቅርብ ባለመገኘታችሁ እንደደረሳችሁ ቁጠሩት። ሚዲያው ሳያመሰግን ያለፍበት ጊዜ የለም። እንዲሁም ከደብሩ የመጡት የቤተ ክርስቲያኑ አለቃ አስተዳደር ዲያቆን ፍቃዱ በተለያየ ጊዜ እናመሰግናለን በማለትና የተፈቱ ችግሮች እና የሚፈቱም እና ወደፊት እናንተ የምትፈቷቸው ችግሮች እንዳሉ ሲናገሩ ነበር። ከግሸን ክብረ በዓል በፊት መጥተው ነበረ። ዛሬ ላይ ደግሞ በሌላ ጉዳይ መጥተዋል እና እንግዲህ ከሳቸው ጋር ቆይታ እናደርጋለን። ሚዲያችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ውድ ተወዳጆች በሙሉ ይህ ሚዲያ እንደ ማንኛውም ብዙ ነገሮችን ከማድረግ ይልቅ መልካምና ጤናማ የሆኑ ነገሮችን ነው እያራመድን የምንገኘው። ምናልባት ለግባት ብለን አላስፈላጊ ነገሮችን የማናቀር መሆኑ ተወዲ እንድታቁ። አጓጊ ነገሮችን ሳይሆን ሊሆኑ ሊታዩ የሚችሉ ሊዳሰሱ የሚችሉ ሊጨበጥ የሚችሉ ስለ ታምረኛው በእርሚል ቅዱስ ጊዮርጊስ እና ምርት ተደለገ ቅዱስ ኪዳነ ምሕረት እንዲሁም ደግሞ ስለሌሎች አድባራትና ገዳማት ያሳስበናል ብሎ ሚዲያው በየጊዜው ያቀርባል ማለት ነው። ወደፊት አዳዲስ መርሃ ግብሮችን የምናሳውቅ ይሆናል። እንግዲህ እንዲሁም ባለፈው ስለ ጉዞ ብቻ የተናገርንበት ላይ ነው የተገናኘን። እንግዲህ ጉዞ ያለንበት ምክንያት ቀደም ሲል ገልጸናል። ወደፊት መመሪያ ከዚያ መጥቶ መንገድ ጭቃው ምናምን ሲደርቅ በቅርብ የምናሳውቅ ይሆናል መመሪያ ሲሰጠን። በሌሎች ገዳማት ጉዞ ጉዞ ግን መጓዝ ይቻላል፤ በግልም እየሄዱ ያሉ አሉ ሁኔታው በዚህ ልክ ነው። ነገር ግን ዛሬ ስለ ዋሻ ቅዱስ ጊዮርጊስ ለመናገር ሀሳባቸውን ለመግለጽ ወደ እናንተ ሚዲያ ፍቱን ነው፣ ሚዲያ መድኃኒት ነው፣ ሚዲያ ደግሞ ችግርን ይፈታል በሚል የሚዲያን ጥቅም አውቀው እንግዲህ በዘንድሮ ዓመት ነው ስለ ሚዲያ እንቅስቃሴ አድርገው የተወሰኑ የካህናት ደሞዝ መክፈል ተችሏል። የስድስት ወር የተጎለተውን ግን ሌሎች አንገብጋቢ ነገሮች ስላሉ ዛሬም በድጋሚ መጥተዋል። ከአባታችን ጋር ቆይታ እናድርጋለን። እንኳን ደህና መጡ እንኳን መልካም እንግዲህ እስኪ ዛሬ በድጋሚ ከመስከረም 21 ሲሄዱ ጥር መስከረም 19 የሚነግሰውን የዋሻ ቅዱስ ጊዮርጊስና ቅዱስ ገብርኤልን ክብረ በዓል ሳታዩ እንዳትመጡ፣ ዋሻውንም ሳታዩ እንዳትመጡ በማለት በርካታ ማስታወቂያ ስንሰራ ቆይተናል እና በዚያ ላይ የተገኙ ፍሬዎችን ቦታው ላይ ያለው ነገር አሁንም ደግሞ ምን አስፈልጓችሁ እንደመጣችሁ ገለጻ ብታደርጉ ለተመልካቾቻችን ማለት ነው። ለዚህ ቤተክርስቲያን በህይወቱ የደረሰለት ለካህናት አባቶች በህይወታቸው የደረሰላቸው ስቡሀ ሚዲያ ነው። ለምንድ ነው ያው እንደተናገርኩት ቀደም ብዬ እንደተናገርኩት በአሜሪካን ሀገር ያለች ወለተ ማርያም የምትባል ያው ልጇን ታሞባት እዛ ቦታ ይዛ መጣ ነው ወደ ስቡሀ ሚዲያ የላከችኝና ያው ዲያቆን ሃይለማርያም በተደጋጋሚ ለዛ ቦታ ትልቅ መስዋዕት እንደከፈሉ ያው እየገለጽኩኝ ከዛም በቀ በመቀጠል ለዚህ ቤተክርስቲያን ያው በውጭም በሀገር ውስጥ የሚያሉ የስድስት ወር የካህናት ደሞዝ ተጓሎብን የነበረውን ምንም ነገር የለም። 2017 ዓ.ም በዚህ ሚዲያ አማካኝነት በውጭ የሀገር የሚኖሩ ለምሳሌ ክርስትና ስማቸውን ለመጥራት ስሞክር ወልደ እስጢፋኖስ ገብረ ስላሴና ፍቅርተስላሴ እንዲሁም ደግሞ አሁን ድረስ እርዳታዋን ሳታቋረጥ የካህናት ደሞዝንም ድጎማ እያደረገችልን ከዛም ደግሞ መጋረጃ ቤተክርስቲያኑ ይለው ነበረ በጣም ጥሩ የሆነ መጋረጃ በገበያ ላይ ያለ አለ የሚባለው መጋረጃ አሁንም እህታችን አንቀጸ ብርሃን የምትባለው ከአሜሪካ ገንዘቡ ልካ እያሰፋና ያለ ነው። ነገ ይዤ ለማር ነው። ነገ ነው ቀጠሮ። ቢያንስ ከ64 ሺህ ብር በላይ ነው የፈጀው። የቤተ መቅደስ መጋረጃ ነው እና ሌላም የማህሌት መጋረጃ፣ አንድ ስድስት መጋረጃ ያስፈልጋል። ያ እንግዲህ ዋጋው አልታወቀም። ወደፊት ደግሞ እንግዲህ እንደዚህ በጎ አድራጊ ቢገኝ ያንን ለማሰራት እግዚአብሔር የፈቀደለት ቅዱስ ጊዮርጊስ የፈቀደለት የቅዱስ ጊዮርጊስ ቤተክርስቲያን ነው። ቤተክርስቲያኑ የቅዱስ ጊዮርጊስ ሲሆን እንጂ በዚሁ በቅዱስ ጊዮርጊስ ቤተክርስቲያን ያሉት ጽላቶች ግን የመልአኩ ቅዱስ ገብርኤል እና የጻድቁ አባታችን ያቡነ ገብረ መንፈስ ቅዱስ የሶስቱም አንድ ላይ ያሉና አንድ ላይ የሚገለገሉ ሲሆን በዛ መጋረጃ ነው። አሁን እንግዲህ ይህን ልታሰራል እንችላለን። ወደፊትም የካህናት ደሞዝ እንዳያስቡ፣ እንዳይጨናነቁ በቃ የምችለውን አደርጋለሁ ብላ አሁንም ደግሞ እንደምት ካና ደግሞ ዚያን ዶርም ሆነ የቻላችሁ እንደምከፈል ቃል ገብታልኛል። ያንቀጸ ብርሃን የምትባል ማለት ነውና እንግዲህ እሷን እግዚአብሔር መድኃኔዓለም ይጠብቅልን ባለችበት ሁሉ እንግዲህ እግዚአብሔር መቤታችን የግሸን ማርያም በዛም ብላ በዛህም ብላ የጎደለውን ትምላላት። የእኛን ጎደሎ እየሞላች ስለሆነ የቅዱስ ጊዮርጊስ ቤት ጎደሎ እየሞላች ስለሆነ እንደዛ ነው እና ብዙ እናቶችና መተ ማርያም፣ ነጻ ሌለ ማርያም የሚባሉ ሁሉ ከዚህም በላይ ክርስትና ስማቸውን እዛው ዘወትር ጽፈን በኪዳንም በሳታትም በቅዳሴም ክርስትና ስም እያነሳን ጸሎት እያደረግን ነው እና ያለ ነው። የምስክር ወረቀቶች ለምሳሌ አንዳንድ አባቶች እንዴት እንደዚህ ነው የሚሉን ጥያቄ አለ። ስልክ ደውለው ያን ግን የምስክር ወረቀት አድርገን ነበር እና ስልካቸው ሲሳሳትብን እንደገና ሳይያዝ ያዝ በትክክል ሲሆን ነው በቴሌግራም ለመላክ አስቸግረውን እንጂ ዘወትር በጸሎት ግን እያሰብን ነው። ክርስትና ስማቸውን ስንይዝ ቢያንስ ይህን ልከና ሲሆን ክርስትና ስማችሁ እነማን ነው የሚባለው ብለን በማስታወሻ ይዘን እዛ ዘወትር እያነሳን ነው እና ይሄ ነው በጣም በጣም በችግራችን ላይ ደርሰውልናል። እነዚህን በጣም እጅግ አድርጌ በግሸኗ ማርያም ስምና በሰማያት ቅዱስ ጊዮርጊስ እንዲሁም እዛ ውስጥ ባሉት አባቶች፣ ቅዱሳን አባቶች ስም አመሰግናለሁ። ዘወትም ድምፅ በጸሎት እያመሰገንን እያነሳን እያሰብን ነው። እኔም በተቻለኝ አቅሜ በቃ ይህንን ገለጽ አደርጋለሁ። ማለትም ወደፊትም አንቀፀ አንቀጸ ብርሃን እንዳይረሱ ነው አንድ ጊዜ ብቻ ርቶን የተቀመጣለ እግዚአብሔር ስጠው ከዛ ቀጥሎ ደግሞ ችግራችሁ አይዟችሁ የሚሉንም አሉና፣ መተማሪያም አሁን እናንቀጸብርሃን አይዟችሁ የሚሉን አሉ። እንደዚህ እንደዚህ እነዚህም ደግሞ አባቶችን እህቶችን እንዳትረሱን እያልኩ አሳስባለሁ። ሌላው ዛሬ ወደዚህ እንግዲህ ያው መቼም ቅዱስ ጊዮርጊስ ፈቅዶ በዛው አጋጣሚ ወደዚህ ሚዲያ የምመጣው የጊዮርጊስ የጊዮርጊስ ነው። ትናንት ሰማያዊቱ ቅዱስ ጊዮርጊስ ነው በለተቀኑ ያው በዓል ሰንበት ስለሆነ ወደ ሚዲያው አልገባንም፣ እንጂ አሁን እንግዲህ በማግስቱ የት ጊዮርጊስ ያሳለፍ ትናንትና ያሳለፍኩት እኔ ገርጅ ጊዮርጊስ ነው። ያው እንግዲህ ቦታው ነው የሚያኖረኝ ከቅዱስ ጊዮርጊስ ያመጣ የቅዱስ ጊዮርጊስ ቤተክርስቲያን ነው ያሳለፍኩት እና ዛሬ ሊያመጣኝ የቻለው ምንድን ነው? አንደኛው ትልቁ ነገር ያው ይሄ ቤተክርስቲያን የሚተዳደረው የመስከረም ማርያም በሚመጣው ምዕመናን ነበረ እና ዘንድሮ ያው በአንዳንድ ነገሮች በጦርነቱ ምክንያት መንገዱ ተዘግቶ ግሸን መጥቶ እዛ የመጣ ምእመናን የለም፣ ምንም ገቢ የለም። እና አሁንም የካህናት ደሞዝ ችግር ያው እንደሚታወቀው ነው። ምንም ተመልሶ ይቀጥላል፣ ተመልሶ ይቀጥላል። አዎ የቋሚ ነገር የለውም። እኛ አምናን የነበረው ምእመናኑ ከመጣ ትንሽ ደግሞ ያሳርፈናል በሚለው ነበረ። እኔም አሁን ይሄ የካህናት ስድስት ወር ደግሞ የቀደም የቆየ ወር ነው የ2017 ነው የከፈነው አሁን ስለዚህ ደግሞ እንደገና የጥቅምትና የመስከረምና የጥቅምትን ከፍለናል። እንግዲህ ከአሁን በኋላ ያሉት ወራቶች ያው እንግዲህ እግዚአብሔር ቢፈቅድለት የፈቀደለት ምዕመናን ሊፈቅድ ቢከፍልልን ነው እኛ አሁን የምናስበው። ና ይህንን መልዕክት ለማስተላለፍ ነው። አሁን ላይ በሀገራችን የዋጨድ ያለ ሁሉ ነገር ስብሰባ አለ። የመሄድ ስብሰባ ስለሆነ ግን ደግሞ ያው ኃላፊነት አስቸጋሪ ስለሆነ ይህንን በቃ ያው አስታውሼ እና አሳስቤ በዚህ ሚዲያ ለመሄድ ነው የመጣሁት። ትልቁ ነገር ማለት ነው ከዛ ሲቀጥል ምንድን ነው የዚህ ቤተክርስቲያን ደግሞ ችግሩ በነዋያ ቅዱሳት ዙሪያ ላይ ለጥምቀተ ባህሩ ድንኳን እንደሌለው ባለፈውም በሚዲያ ስናገር ደጋግሜ የተናገር። ከወዲሁ ካልታሰበበት ለጥምቀት አይደርስልን። ቤተክርስቲያማ ማነው? ታቦተ ህጉ እንግዲህ የሚወጡት የመላው ቅዱስ ገብርኤል፣ የሰማዕቱ ቅዱስ ጊዮርጊስ፣ የጻድቁ አባታችን የአቡነ ገኖት ቅዱስ ጽላቶች ሲወጡ ሶስቱም ወደ ጥምቀተ ባህሩ ሲሄዱ በሸራ ላይ ሆነው ዝናብ እየመታቸው እና ነፋስ ሁሉ ነገር እንትን እያለ እንዳልሆነ ሆኖ ነው የሚያድሩት ማለት ነው። በቃ በማይረባ ሸራ በምናም ስለሆነ የዛ ችግር አለብን። ድንኳን እንደገና ህብረተሰቡ ዝናብ እየመጥተው እና በጣም እንትን ላይ ችግር ላይ ሆኖ ያለው ዝናቡ፣ ውርጩ፣ ሁሉ ነገር እንደሚታወቀው ጥር የብርድ ወራት ነው። እዛ ላይ ፈሶ ነው የሚያድሩት። ዝናብም ከሆነ ዝናብ እየመጥተው ማለት ነው። እንደውም ዝናብ በሆነ ሰዓት ታቦቱን ትቶት ወደ መጠለያ ወደ ቤት እስከ መግባት እየደረሰ ብቻ ነው የሚያድርበት ሰው ማለት ነው። ታቦቱ ብቻውን እኛ አባቶች ካህናት ብቻውን አንለቅም እንጂ ሌላው ምዕመናን ግን ብቻውን ያው ሲበርደው ወይ ዛ እየሄደ ብቻውን ታቦቱ የሚያድርበት እና ህዝብ የማያከብርበት እየተከሰተበትና እየደረሰበት ነው ያለው እና ይሄ ይደረግልን። ቢያንስ እስከ ዘጠና ካሪ ሜትር የተባለውን ወደ ማነው አምስት መቶ ሺህ ብር አካባቢ ነው ያላይ ስጠቂቅ ድንኳኑን ዋጋ ዘጠና ሁሉን ነገር ጨርሶ ነው ሁሉን ነገር እስከ ብረቱ ከመጓጓዣ ውጭ እንግዲህ ከዚህ ተነስቶ አዲስ አበባ ማኖ ግሸን እስከሚደርሱ ድረስ የመጓጓዣውን አልጨመርኩም እዚህ ላይ ማለት ነው እና ሌላ ደግሞ ስድስት በምንድነው ያለኛ ያለ ለቤት ለታቦተ ህጉ ማደሪያ ደግሞ እንደዚሁ አንድ ሶስት ጳጳሶች እና አራት ጳጳሶች የሚጨምር የሰባት ካህናት መቅደሻ ብሎ እሷን ደግሞ ወደ ሰባ አምስት ሺህ ብር አካባቢ ነው ያለ። አጠቃላይ ወደ ሰባት መቶ ሺህ አጠቃላይ ወደ ሰባት መቶ ሺህ አሁን እንደዛ ስድስት 600 ምናምን ሺ ያው እስከ እስከ ማጓጓዣ ሰባት 700 ሺ ብር ይገባል ብለን ነው የምናስበው። እና ይሄን ነው ያለው ሲጠይቅ ማለት ነው። ስለዚህ አሁን ይሄ ለጥምቀተ ባህሩ ቢደርስልን እንደ እግዚአብሔር መልካም ፈቃድ የቅዱስ ጊዮርጊስን በረከት ዝሮዝሮ መቼም የሰማዕቱ ቅዱስ ጊዮርጊስ በረከት አገኛለሁ የሚል ዝናብ ላይ ልብሰ ተክህኖ መስቀሉ፣ ጽናው ሁሉ ነገር አባቶች የሚያገለግሉ ዝናብ ላይ እያደረ። እንግዲህ ይህ ትልቅ በረከት አገኛለሁ የሚል ካለ ቢያንስ አንድ ሰው ባይሆን እንኳ አስር አስራ አምስት ሆኖ በአምሳ በአምሳ ሺህ ብር ሆነ በቻሉ በሰላሳ በአርባ ማገናኘቱ ቢገዙልን ይህን ለማድረግ ነው። አሁን ያው ባለኝ እያልኩ ያለሁት የመጣሁት ትልቁ ሀሳቤ ይሄ ነው። መልካም ውድ ስቡሀ ሚዲያ ተከታታዮች፣ እንግዲህ አሁን የሚነገራችሁ ነገር ምናልባት ስድስትና ሰባት መቶ ሺህ አንድ ሰውም ሊሸፈነው ይችላል። ነገር ግን ለበረከቱም ሲባል አንድ ሰው ይስጥ ብቻ ሳይሆን ምናልባት ድንኳን ለመግዛት በአስር ሰው በአስር ሺህ እኮ ቢሆን አምሳ ሰው ነው የሚያስፈልገው። እና ይሄ ደግሞ እንደሚባለው በአበው ብሂል ልክ አምሳ ሎሚ ለአንድ ሰው ሸክም ነው፣ ለአምሳ ሰው ግን ጌጡ ነው እንደሚባለው ሁሉ ምናልባት አምሳ ሁኖ እህት ወንድሙን ሰው አስቦ አስር አስር መክፈል ይቻላል። ያለዚያም ደግሞ አስር ሆኖ አምሳ ሺ መክፈል ይቻላል። ያለዚያም ይሄኛው ቀለል ያለውን እንኳን አንድ ሰውም ሊገዘው ይችላል። ባለሰብ አምስቱ ይሄ የታቦቱ ማደሪያ ነው። ይህንን በረከት ልውሰድ ያለ ሰው ሊገዛው ይችላል ብዬ አስባለሁ። ነገር ግን ያኛው ትልቁ የሚመናን መሰብሰቢያ የሚመናን ከለሉ ታቦቱ ብቻውን ለተለያዩ ነገሮች ይጋለጣል። ለምሳሌ አሁን አብሮ ማደር የሚችለው ካህኑ ብቻ ነው። ካህኑ ብቻውን አያድርም። ስለዚህ ታቦቱ በካህን ይታጀባል። ካህኑ በሚመን ይታጀባል። እንዳጠቃላይ ደግሞ ሚመኑ በታቦት ይታጀባል እና በዚህ መልኩ ይህን በረከት መውሰድ የሚችሉ ሰዎች እንግዲህ ቀደም ሲል ብዙ ነገሮች ተከናና አሁን የመጡት እንደዚሁ መጋረጃ ከውጭ እህታችን አንቀጸ ብርሃን የሰጠችው ነበረች። እሱን ለማሰፋት ነው የመጡ እንግዲህ የአጠቃላይ ነው እሳቸው የተናገሩ ነበር። ነገር ግን የዋጋው ግዝፈት ሲታይ ማሌቱን ምኑን ለማድረግ ወደ መቶ ሺህ የሚጠጋ አይነት ነው። ምክንያቱም እኔም ማህበረን ሄደን ሳልተምረት ጠይቀናል። ማይሆን ሲሆን ግን የአራቱን የበሩን አይደል የተከናወን አሁን የሶስቱ የበሩ የመቅደሱ የመቅደሱ ተከናውኗል። ነገ ደግሞ ሌላው ጊዜ ያለው ሌላ ባለትራ ደግሞ ይሄኙ ልስራ ልትል ትችላለች። ይሄኙን ከነማሳፊያው ከነመዘምዘሚው እንግዲህ ወደ ስልሳ ምናምን ሽፌቷል። ከትራንስፖርት ከትራንስፖርት ውጭ በምናስበው ልክ ስለማይሆን የቤተክርስቲያን ስራ ሲሰራ ስፌቱ ራሱ ከፍ ያለ ነውና እሱም ሰፊ ሆኖም በጊዜው ለማግኘት ከባድ ነው። ነገር ግን ይህንን አካውን አናዋለችና ሁልጊዜ ስሟ ሲጠራ ይኖራል። ለፍቅረ ሥላሴ ሌሎቹ ሌሎቹ በርካታ በዚህ ሚዲያ በእውነት በጣም ብዙ ቤተክርስቲያን ስትረዱ ለነበራችሁ ሁሉ ለደካሞች ስትሰጡ የነበራችሁ ሁሉ የቅዱስ ጊዮርጊስን ቤት እርግጠኛ ነኝ ወደፊት አዳዲስ ሰዎች ምናልባት ነባር ደንበኞች በተለያዩ ምክንያት ደክሟቸዋል። ለብዙ ችግረኛ ይሰጣሉ፣ ለቤተሰብ ይሰጣሉ። በተለያዩ ትምህርት አለ፣ ኑሮ አለ፣ ህይወት አለ። ቤተክርስቲያን በየአቅጣጫው ነው የምትደውልባቸው። እነሱም ሳይሳሱ እየሰጡ ያው ደሞዝ የሚደርስ ሁሉ ነው ጭንቀታቸው፣ እና ይህንን ታሳቢ እናደርጋለን። ነገር ግን ያልተሳተፋችሁ ሰው እንዲሳተፍ የምትሉ ሰዎች የሰባት መቶ ወይ ስልሳ ሰባ ሰው ነው ወይ አንድ ሰው ሁለት ሰው ነው ወይ አስር ሰው ወይ ሀያ ሰው ነው። እንግዲህ ይህን ልብ ያለው ልብ ይኑረው። ዋሻ ቅዱስ ጊዮርጊስን አሁን የምንታደገው እኔ ከልቤ ነው የምነግራችሁ። ቦታውን አይቼ ስለመጣው ነው ወደፊት እኔም የምችለውን ማድረግ ይመስለኛል። አሁንም እያደረግኩ ነው እነሱም ከዚያ ቦታ ተነስተው ደጋግመው በደሴ መንገድ እየተመላለሱ ይገኛሉ ና እስኪ እንደው እስካሁን በጣም ሚዲያ ላይ ከመጣችሁ በኋላ ያለውን ለውጥ የተወሰነ እንደው ከአልባስም ይሁን ከሌላዎች ነገር ይሁን እንግዲህ ፎጣ ለካህናት ሁሉ ይዞ የመሄድ እድል ነበረ እንግዲህ በእህታችን አማካኝነት ወለተማሪያም ማርያም ምንድን ነው ለውጡ አሁን ሰው ምን ለውጥ አለ በተወሰደው ብር ስለሚል የካህናት ደሞዝ መከፈሉ መልካም ከዛ ባሻገር የሆነ ነገር ካለ በወደቀችው ብር ሁሉ የተደረገው ምንድን ነው ትክክል ነው። አሁን ወደዚህ ወደ ስቡሀ ሚዲያ ያገናኘችኝ ቅድም እንደገለጽኩት ሁለት ተማሪያም የምትባል ናት፣ ከአሜሪካ የመጣች ያስተዋወቀችኝ ወደዚህ ሚዲያ ከመጣ ነው። ወደዚህ በሱ አማካኝነት ከመቶ ቆርቆሮ በላይ አዳራሽ ሰርተናል። ለጸበልተኛ ማለት ማረፊያ ቦታው የአራት ጸበሎች አሉት። ከዛም በላይ ግን የሰማዕቱ ቅዱስ ጊዮርጊስ እና የመጥምቀ መለኮት ቅዱስ ዮሐንስ፣ የቅድስት አርሴማ እንዲሁም ደግሞ የቅዱስ የመላው ቅዱስ ገብርኤል ጸበሎች አሉ። እነዛ ጸበሎች ላይ መቶ ሰው ተጸብሎ ማረፊያ የለው ነበር እና በዛ አጋጣሚ መታ ስታየው ምንድነው ችግር ውስጥ ላይ አዳራሽ ያስፈልጋል። አንደኛ ካህናቱ አንዳንድ ጊዜ ሲገባ የሚመገብበት ይሆናል። ሁለተኛ ደግሞ ምእመናን መጥተው ጸበልተኛ ማረፊያ የሌላቸውም እና ይሄ ያስፈልጋል ስላት፣ እሷ ምንም አላራች ሽብላ በአስቸኳይ ወደ ስራው ነው የገባችው። ገንዘቡን ላከች፣ እንጨት በሀገራችን ገዛ፣ ቆርቆሮ መቆርቆሮ አድርገን ወደ መቶ ቆርቆሮ እስከ ግድግዳው ከዛም በላይ ወደ መቶ ሀምሳ ቆርቆሮ ነው ነው፣ መቶ ሀምሳ ቆርቆሮ አካባቢ አድርገን ሰራን። አሁንም ውሃ ልኩ ቀርቶ ቆይ እሷ የጀመርኩትን እጨርሳለሁ ብላ ባለፈው እንደ ተረጋገጠ ነው ወደ የኔ እንደውም ያስገቡልኝ ማለት ሰላሳ አምስት ሺህ ብር ልካ፣ ያንን በኩንታል ሲሚንቶ ታስቦና እየታሰረ ግማሹ ታስሮ፣ ግማሹ ደግሞ ያው በትልና ያለበት ነው የሚሰራው። ልጅ ወሰደው፣ ኮንትራት ነው ወሰደው እየጨረሰው ነው አሁን ትንሽ ነው የቀረውና ይሄ ተሰርቷል። ከዛ ሲቀጥል ትልቁ ነገር የሚያሳፍረኝ ነው ሁል ጊዜ ያንን የመሰለ ገዳም ያንን የመሰለ ቤተክርስቲያን ይዘን የካህናት ደሞዝ አለመከፈል ነበር እና በተቻለ መጠን ሳይጠብቁት ቢያንስ እስካሁን ድረስ ከአምና ከታች አምና በፊት የስድስት ወር ደግሞ ዝም ብሎ ተቀምጦ መስከረም ማርያም ስደርስ ነበረ የሚከፈለው ከዛ ከሚለቀመው አሁን ባለፈው በ2017 ግን እንደውም በ እንደውም የመስከረሙን ወር አብረን ነው ከበፊቱ የሰጠ ነው ማለት ነው። ስድስት ወር ደመወዙ ጋር እንትን ብሎልን ይሄ ሚዲያው ያደረገልን እና ይሄ ነው። ከዛ ደግሞ በተቻለ መጠን በልብሰ ተክኖም የተሻለ ልብሰ ተክኖ ለቤተ ክርስቲያኑ አክሊሉ ልብሰ ተክኖ ሁለት አርባ ሰዓት ሁለት ያስር ሙሉ ማለት ነው ያስር ካህል ልብስ ማለት ነው ሁሉ ተገዝተዋል። እሱ ሁሉ ተገዝቶ ገብቷል። ሌሎችም የቤተ መቅደስ እቃዎችም ከሽት ጀምሮ የሚያስፈልጉት ነገሮች ተገዝተው ገብተዋል። አሁን በግልጋሎት ላይ ይገኛሉ ማለት ነው። ከዛ ደግሞ አሁንም ካህናት አባቶች ከበፊት ቢያንስ ወደ 2820 ወደ ኋላ ሰባት አካባቢ እንደዚሁ ከበጎ አድራጊ ብርድ ልብስ ለምኜ እሰጣቸው ነበር እና አስተባብሬ ያ ብርድ ልብስ አለቀብን እያሉ ሲያለቅሱ ነበር እና እርዱን እንደው እንዴት ነው አንተ ብዝም አልከን እስኪ እባክህ እያሉ ሲሉ አሁንም ሁለት ተማሪያን በማሳሰብ ወደ አርባ ምናምን ማን ነው ወደ አርባ ምናምን ካህናት አባቶች አሉ። እስከ ሌላው እስከ ልዩ ልዩ ሰራተኛው ከስልሳ ብርድ ልብስ በላይ ተገዝቶ ይህንን አከፋፍለናል እና በስቡሀ ሚዲያ ነው። የስቡሀ ሚዲያ ፍሬ ነው ይህም ማለት ነው። ለምን አንድ ብርድ ልብስ ዛሬ ሲታሰብ ከሺ አምስት መቶ ብር በታች የለም። ቀለል ያለው ማለት ነው። በዛ ሂሳብ አካባቢ ያስበን ነው ወደ ሰባ ምናምን ሺህ ብር አካባቢ ነው የፈጀብን ከዛም በላይ እስከ መጓጓዣው እስከ ምን ወደ ዘጠናሽ ብር አካባቢ ብለን ነው እንትን ምለው ነው። እና ይህንን የመሰለ ፍሬ ያገኘ ነው በስቡሀ ሚዲያ ነው። ከዛም አሁን ላይ ደግሞ ይሄ የሚሰራው መጋረጃ በስቡሀ ሚዲያ ነው፣ በሌላ አይደለም። ይሄ የእዚሁ የሚዲያው ውጤት ነው ማለት ነው። እና ይሄ መጋረጃ አሁን የሚሰራው መጋረጃ ልክ እዚሁ አዲስ አበባ እንዳየኋቸው ቤተክርስቲያኖች፣ ልዩ የሆነ መጋረጃ ነው እየተሰራ ያለው ማለት ነው። እና ይሄ አሁን እየተሰራ ያለው በጣም በልዩ ሁኔታ ነው እየተሰራ ያለው ልክ እዚህ ከተማው ላይ እንዳየሁት እዛም ቤተክርስቲያን፣ ይሄ ድል አሁን ይህን ድል ያገኘው በዚህ በስቡሀ ሚዲያ ነው ማለት ነው። እና ትልቅ ነገሮች ሁሉ እየተሰሩልን ነው። ብዙ ብዙ በቃ ያላሰብናቸው ነገሮች ሁሉ ለቤተክርስቲያኑ የሚያስፈልጉት ነገሮች ጨርሰው ባይሆኑም በአንድ ጊዜ ሁሉም ስለማይሆን የተወሰነ የተወሰነ ነገር አስፈላጊ አስፈላጊ ነገሮች የሆኑት አሁን ይሄ ብዙ ጊዜ ይሄ መጋረጃ መላችሁ፣ ለብዙ ጊዜ ሰዎች እየደከሙበት ነበር አዲስ አበባ ሲመጡ መጋረጃውን ሰፈረን እንጠብቀውታለን፣ ይወዳሉ እያሉኝም ይያሉኝ ነበር። ስመጣ ስልካቸው ነው የሚያጠፉበት ጊዜ ያለ ያጠፋሉ። አዎ፣ ስመጣ ስልካቸው በጣም እኔም ተስፋ ቆርጬ፣ አይ ቅዱስ ጊዮርጊስ አልፈቀርክም ብዬ ሳየው ብቻ ቤተ ክርስቲያኑ ማህሌት ቁሜ ሳየው መጋረጃው ያሳዝነኝ፣ ያ ቤተ ክርስቲያኑን አዝናለሁ። ለአሁን ሳየው ብዙም አይን የሚገባ ነገር በቃ ለቤተ ክርስቲያኑ ቤተ ክርስቲያኑ ምንም የሚመጥነው ስላለ አይደለ፣ አንተ ቅዱስ ጊዮርጊስ ፈቃድህ አይሆንም እያልኩ ብቻ ጸሎቴን እዚያው ዝም ብያረግ ነበርና አሁን እቺን እህታችንን አነሳስቶ ሀሳቡን ስገልጽላት በቃ ምንም አላቸው፣ ወደ ስራው ብቻ ነው የገባቸው። በጣም በጎ እና በጎ የሆነ ሰው ናት። እንግዲህ ፍጻሜውን እግዚአብሔር ያሳምላት እንጂ አሁንም ለዛ ቤተ ክርስቲያን ምን ያስፈልገዋል? ቋሚ የሆነ ነገር፣ ዘለቄታ ያለው ነገር ያስፈልገዋል እያለ ነው በሀሳብ ደረጃ እንኳ የምትረጃይ ማለት ነው። አሁን የሆነውን ነገር ስነግራት የማህሌቱ ቀረ እንደዚህ ከሆነ ስላት፣ እሱ በቃ ወደፊት እናስብበታለን፣ ግን ለዛ ቤተክርስቲያን ቋሚ የሆነ ነገር ያስፈልገዋል እንጂ ሁልጊዜ እንደዚህ ኖርስ ተሸማቀው እያለች እና የምክር እና ወደፊት ቅድም እንዳላት በሀሳብ እየገለጸችልኝ ነው ያለችው እና ሚዲያው በጥቅሉ ብዙ ነገሮች አግኝተንበታል እና አትራፊ ነን፣ ብዙ ነገሮች አትርፈንበታል። ለወደፊትም እራሱ ይህ ሚዲያ አሁን አምናን ነው አሁን የምጓዘው። እንደውም እጨነቃለሁ፣ ያመኛል። በጭንቀትም በዛን ሰዓት ስጨነቅ፣ ስለ ቤተክርስቲያኖች ስጨነቅ፣ ስለ ደሞዝ ስጨነቅ፣ ስለ ጎደለው ነዋያ ቅዱሳ ስጨነቅ ያመኝ ነበር እና ብዙ ጭንቀት ያመኝ ነበር ግን አሁን ላይ እንደዚህ የሆነ ነገር ሲሆን የሆነ እርምጃ ስናሄድ ሚዲያውን ተስፋ አድርጌ ራሱ በቃ ይሆናል ማለት እቅድና ሀሳቤ በቃ እንትን እያለልኝ እየተቀነሰልኝ እየተቀነሰልኝ ነው የሚሄደው እና እግዚአብሔር እንግዲህ የፈቀደለት እግዚአብሔር የወደደው መድኃኔዓለም እንግዲህ ዙሮ ሁሉም በእግዚአብሔር ፈቃድ ነው የፈቀደለት ደግሞ ወደፊት የጎደለውን ነገር ይሞላዋል ብዬ አስባለሁ። መልካም እንግዲህ የስቡሀ ሚዲያ ተከታታዮች በሙሉ ያው የሰማችሁትን መልዕክት ነው የምናስተላልፍ። የምናበዛባችሁ መርሃ ግብር አይኖርም። እንግዲህ ያው እኔም ጠፍቼ አሁን በቅርብ ነው እየተገናኘን እንግዲህ የመጀመሪያ ዙሪያችን ነው ማለት ነው። እሳቸውም ደግሞ ያስተላለፉት ቅዱስ ጊዮርጊስ እንግዲህ ብቻውን አይደለም፣ አቡዬ ገብረ መንፈስ ቅዱስ አሉ፣ እንዲሁም ደግሞ የመላእክት አለቃ ቅዱስ ገብርኤልም አለ። እነዚህ ታቦተ ሕግ ሶስቱም ሲወጣ ማረፊያ የለውም እና ድንኳን ላይ ይብሳል ልብሱንና ልብሰው ነው እንግዲህ የሰዎች ችግር ለጊዜው ተፈቷል። ቋሚና ዘላቂ ግን ምን ይሁን የምትሉ ሀሳብ አስተያየታችሁ ሰታችሁን እባካችሁ በውጭ ያላችሁ ሰዎች ቋሚና ዘላቂ ለዋሻ ቅዱስ ጊዮርጊስ ምን እናድርግለት ብላችሁ ሀሳብን ብትሰጡን ይጠቅመናል። ምናልባት በረሃ ነው፣ በረሃው ላይ ግን ሊከናወን የሚችል ሊሆንላቸው የሚችል ሊያሰራ የሚችል ገቢ ላለ ወይ ከተማ ላይ አንድ ነገር በማድረግ ወይም ደግሞ ሌሎችም ማሰረት በኩራት ቤት ኑሯችሁ የቤቴን ክራይ ለሱ ላውል የምትሉም ካላችሁ በዚሁ እንድትባረኩ አሳስባለሁ። እኛ የሚዲያ ባለቤቶች ማሳሰብ ነው። ምናልባት አቅሙ ላይኖረን ይችላል፣ ማሳሰብ ነው። እናንተ ደግሞ በረከቱን ተስቀደም እንደወሰዳችሁት ሁሉ መውሰድ ነው። አሁንም ልዩ ምስጋና ቅዱስ ጊዮርጊስ አቅርቦላችኋል። ለረዳችሁ ሁሉ እግዚአብሔር ይስጥልኝ። ከአንድ ብር ጀምሮ እስከ ትልቁ ብር የከፈላችሁ ሰዎች ግዴታ ዓለማዊ ስማችሁና የብሩን መጠን መግለጽ አያስፈልግም። አንዳንዶች መገለጹንም አትፈልጉም። አንዳንዶች ደግሞ የደረሰም ስለምትሉ የምታስገቡት በቤተክርስቲያን አካውንት ነው። ምናልባት ጥሬ ብር እንስጥ ስትሉ የሚገዙ አዲስ አበባ ላይ የተመጡ በኋላ ለምሳሌ የሚያስፈልጓቸው ብዙ እቃዎች አሉ። አሁን መጋረጃው ጥሬ ብር እንሰጣለን እንደዚህ እንደዚህና መሰል የሚገዙ ከሆነ ምንድን ነው ካላችሁ ገዝታችሁ መስጠት የምችሉት ይቻላል። ሌሎችንም ማድረግ እንችላለን። እንደ ስቡሀ ሚዲያ ይሄ በጣም የተቸገረ ቤተክርስቲያን መሆኑን አይቼ ቦታው ድረስ ተረግቼ ገደሉን ወርጄ ዳገቱን ወጥቼ እግዚአብሔር ረድቶኝ አግዞኝ በእንዴት አይነት ጦርነት መካከልም እንዳዋጣኝ እሱ ነው የሚያውቀው እና በዚያ ዋጋ ተከፍሎበት ነው ዛሬ እዚህ የምንነጋገረው። ስለዚህ ሁላችሁም አንድ ብር ትጠቅመዋለች እና ለቅዱስ ጊዮርጊስ በተለይም ለሚጨነቁት አስተዳደር ምን እሰጣለሁ ምን አለብሳለሁ ብለው መጋረጃውን እህታችን ልክ እንደምታሰረው ሌሎችም መቶሽም ሀያሽም አስርሽም አምሳሽም እንደሰጡት ሁሉ ወደፊትም ይህን ነገር ለጋር አድርገ ነው። ይህን የታቦተ ሕጉ ማደሪያን ድንኳኑን ብንገዛ የሚመኑ መሰብሰቢያ ሁለት ድንኳኖች ናቸው። እንግዲህ እስከ ሰባት መቶ ሺ ባለ ነው የጠየቁት። ሰባ አምስት ሺ ብር የታቦቱ ማደሪያ፣ ሌላው የሚመኑ ነው። በዚህ ብትተባበሩን እንላለን። የሰማዕቱ የቅዱስ ጊዮርጊስ በረከት ምልጃ ጽር ከሁላችን ጋር ይሁን። በተለያዩ መርሃ ግብሮች አብረን ቆያለን። ቀረ የሚሉት ነገር ካለ ሱ ያስተላልፋሉ። ቀረ ቀረ የምለው ነገር እንደዚሁ አንድ ወንድማችን አዲስ አበባ ነው የሚኖረው መጋረጃ ሀያ ሺህ ብር ጨምራለሁ ብሎ እሱም እንትን ብሏል። አሁን አሁን ወጪ አድርጓል። ጨምራ ወጪ አድርጓል። ወጪ አሁን ለአንደኛው እንደው ማለት ያ እንደሚሆን ነው። አሁን እየተሰፋ ያለው ማለት ለአንደኛው ማለት ስለዚህ፣ አሁን ማለት ስንት ነው አሁን የቀረው? አንድ ሶስት ይቀራል። እስከ ቤተ መቅደስ ውስጥ ደግሞ እንዳለ አንድ ሶስት መጋረጃ ስድስት ማለት ስድስት ማለት ነው የሚቀረው። እና ይሄ ወንድማችንም መጋረጃ ማለት ነው ተክለ ዮሐንስ ይባላል። እሱም ይህንን በቃ የሚችለውን ሊያሰፋ እንደውም አሁን ላይ ገንዘቡን ወደዘ ወደ ሰዎቹ አካውንት አስገብተው ነው የሚገኘው ማለት ነው። መልካም። እንደምትመለከቱ እንግዲህ እንዲህ እንዲህ እያለ ነው የቤተክርስቲያን እቃ የሚሟላው ከተማ ያለው ሁኔታቸው። ወደ ገጠር ሲሄዱ ብዙ የሚያሳዝናችሁ ነገር አለ። ሌሎች አድባራትና ገዳማትን ሁሉ የምናሳያችሁ ይሆናል። ነገር ግን ማሻ ቅዱስ ጊዮርጊስ በማስቀደም ወደ እናንተ ሁሌ መርሃ ግብራችን እያቀረብን ነው የነበረን ቆይታ ይህን ይመስላል። ተወዳጆቼ በክርስቶስ ፍጹም በክርስቶስ ስም እንዲሞላድ አምላክ ስም ያላችሁበት የሳት አቆጣጠር ሰላማችሁ ይብዛ፣ ምላሻችሁ ያማረ ይሁን። ቅዱስ ጊዮርጊስ በአንደበታችሁ ገብቶ የራሱን ስራ ይስራ። እኛም ባሪዎቹ እንሰራለን፣ እግዚአብሔር የሚያከናውልናል የሚለውን መጽሐፍ ቃል ይዘን እንድንሰራ አሳስባለሁ። ሰላም